ቤት በኩል አገት መጣገ ለምን ትሰብካችኋለ? ለምን ይድላሉ? እኔ እኮ እንዲመጡ ነው የምፈልገው፣ አገር እንዲገቡ እንድንከራተቱ። በቃ የነሱ ድን እየኖርኩበት አይደለ እንዴ? እዛ ዝገዱ፣ እዛ ጸለው፣ እዛ ተቃውሙት፣ እዛ ሰሩት። ለምን ትላችኋለ እንዴ? ቀርኩ ይህም ስድስቱም ዳኖ እኮ እየዘገዱ አይነድድም። በቃ ለምን ትመክራለ? በስጭት በእንግሊዝ በጋራዳ በቃ በጌዛ ምን ቤዛስ ገንብተው ደፍተው የሚተኩት ለምን ትላቸዋለህ ለምን ለምን በቃ ሰው ተጻልዩ ስገዱ እያለች ነው ሰው የምትመክረው አታውቃትም እንደ አንተ አታውቃትም አላውቃትም ሁሉም ያውቃት አብዛኛው ምን እያለች ነው የምታስተምቀው ሚዲያ አገኝ ነው የምታስተምቀው ሂጅ እያለች ማህበር አላት የእንስሳ ማህበር አላት የጸሎት ማህበር አላት ለአስራ ሁለት አመት ያልተዘራ ቤተክርስቲያን የለ ይሄ ምን የለ እዚህ ልትመጣ ብትል መከር ሆና በግዳ አመጣት። ያ ሀያ ሶስቱ ይኸው ሁሉን ከፈተላት፣ ሚዲዮን ከፈተላት። ከሰባት አመት በኋላ እውቅና አገኘች። በቃ እኔ ዝግትግት የአባቶች ል የእነሱ ምርቀት ትላለች። ምኗ ምኗን ዘጋጋው፣ ምኗ ምኗን አበላሸው? የእሷን የእሷን ማ ምንም እኳ አልልከም አሳልፈ ሰታለ ለሶስቱ እና ለሰ ሀያ ሶስቱ በቃ ምንም አለ ወይ ወዳጄ? ትለዋለች። ከልጅነት ጀምሮ ኮትኩቶ አሳደጋት። አለወይ ወይ ጠባቂ ስትለይ ፈረስ ኮት ያዘማታል። አሁን የምትፈልገው ምንድን ነው? እንዳታስተምር ነው

በቃ አትንካራቸው፣ አይዳኑ ያውጡ። በቃ ለየምናምኑ ለየምናምኑ የውጡ። እሷ እየተቀበለ ትዘክራለች፣ እየተቀበለ ትዘክራለች። እየነቃ ትቀመጥ ነው። አዎ ትቀመጥ በቃ። ምን ታረጋለች? ሰው እንዴት አድርጎ ነው ቆይ፣ ከሰው አፍ እየነጠቀ ከዳቢሎስ አፍነጥቆ የሚዘክረው? በስሙ እየዞረኝ ትዘክራለች፣ በስማቸው። ለምን ያናድዳ እንዴ እንዴት ያናድድም። እኛ እኮ ከዛው ምን ትውን ነው ታዲያ? በቃ ሚዲያም እሷም አፏ የሚዘጉ በቃ ሰጥ ምን ያደርጋሉ? ባይድኑ ምን ያደርጋሉ? ይጨፍሩ ያልሆነ ነገር ይግዙ። ለምን አስራት ያወጣሉ? ለምን በረከት ይሰጣሉ? በረከት ስጡ፣ አስራት ስጡ። እኔ እንዲተባረክ ያለሁ እኔ እንዲወኝ ያለሁ በስደት እኮ የአዛብን መንፈስ የምታንቀጠቀጥ ናት። ለምን እን ይህነድድም እንዴ የት ሀገር ነበረች? ሳውዲ አረቢያ አስራ ሁለት ዓመት ከአራት ወርቆ የተመታ መስከረም እንዴ ያ ግርማ ዛሆናኑ የደቃችሁ ዛሆን አስራ ሁለት ዓመት ሙሉ ምናምን ልጆች አሉ አሁን አብረው የሚጸልዩ ነው፣ አብረው ታሰግዳለኝ ንስሐት ይዶላለኝ የሚጎርቡት ይቀርባሉ። በቅድስ ድንግል ማርያም ስም ድንግል ማርያም ስም በጌታችን በኢየሱስ ክርስቶስ ስም በጌታችን ሁለተኛ አንደርስባትም አንደርስም በነገሮቿ ሁሉ በቅዱስ ሚካኤል ስም

ሰው ጀምሮ የሚሄደው እና ይገዳ ቡና ሁሉ ይሄዳሉ። እርሶ ጋር ለመምጣት ያስባሉ። በቃ እንደ ማህበረውም አለ ቴሌግራሙ ሁሉ ብዛሞኝ ዝምና አንድ ቀን በህልሜ ጸልይ ቅጥቅጭ ሰግጭ ምናሉኝ ከዛ ያው ሳምንት ለደ ደሞ ዘመ መርጋ ስለነበር ንሱንም ይዘሽው ነው ያለው። እሱ ማይ ነጥላት ንሽ ታስቸግራለኝ። አው መጣ ምን ሚዲያ ነው ያለሽ? ወለተ ማርያም ሚዲያ ይባላል። ታስተመጋገሽ በዛ ላይ አው ሁለት ዩቲዩብ ዘጋብኝ። የዛሬ ሰባት አመት ነው የከፈትኩት። ያው ንስሀ ነው ጸሎት ነው ስግደት ነው። ግን ሁለቱም ቢዘጋም ብዙ ወደ ንስሐ የገቡበት ማህበር ስለሆነ አይቆጨኝም። ከዛ ይሄ ሶስተኛውንም ከፍቼው እንዴት ነው የሚያዘጋብሽ በሰው ላይ አመጫ ስነሳና እንትን ይስጠይቁብኛል እንዲዘጋ ሪፖርት ያቀርባሉ። ምንም እኮ ይልም እኔ ኪነ ጥበብ፣ መነባንብ፣ ጥያቄና መልስ እንዲሁም ስለ ንስሐና የተደረገልኝን ማለት መምህርን አግኝቻቸው መጾም መጸለይ ስጀምር የቤተሰብ ባዕድ አምልኮ ነበረ። ይሄ ጨሌው ቦረንትቻው ምንም የለም እኛ ቤት የኔም የኔን ታሪክ ወይ ሚዲያው ያውቁታልና ያ ያንን ሁሉ አስቁሜ ለቅዱስ ቁርባን በቅተዋል። ረጅም ዓመት ሁሉ ሙሉ ቤተሰብ ይቆርባል። እና በዛ የተነሳ ብዙ አውቃለሁ። ሁሉም እንደዛ አይነት ናቸውና እንዲበረቱ እነሱ ከጸለዩ ከሰገዱ የራሳቸውን ካሰሩት ቤተሰብም ጋር መቆጣጠር መቆጣጠር እንደሚችሉም ጭምር እኔ የሆነልኝን እናገራለሁ። በዛ የሚናደድ መንፈስ ደግሞ በቃ የተቃውሞ የሚባል አለ። በቃ ከእነሱ እየተነሳ በደቂቃ ሲመጣ ይታወቀኛል ግን ያው አውቀዋለሁ ሲመጣ ይለየኛል። ቀጠቀጠና አስረዋለሁ። ሰዎችን ትከታታይ ያገሽ እንዲጸልዩ፣ እንዲሰግዱ፣ እንዲቆሙ በተለይ ንሳው ማህበራለኝ የጸሎቱ እዛ ወኘ ሀያ አራት ሰዓት ሰባቱም ጸሎታት ይደረስበታል። በጣም አሪፍ ነው። እዚህ ግን ከመጣሁ ጀምሮ ትንሽ ዝክር የምትባልም ጀምር ያለው ከነሱም ትንሽ ተህቶች እየተቀበልኩ የራሴንም እያደረግኩኝ እንዲበረቱ ምችለውን ሆኜ አሳያችኋለሁ። ያ ነገር ደግሞ ብዙ እሱ እንትን ይለዋል። ግን እግዚአብሔር ይመስገን ሰማዕቱ ወዳጄ በጣም ነው ከልጅነት ኮትኩቶ ያሳደገኝና በቃ ስዝል ስደግም አንድ እንደውም ባለፈው የሆነ መንፈስ መጥቶ ነበር የደብተራ መመርቀያ የሄደ መኪና ላይ ሊዶ ላይ ሁለት ሄዱ ላይ ነበር። ወዳጅ የት ነህ ሰማዕቱ የት ነህ ስለው ይሰማኛል። የፈረሱ ኮቴ ከእኔ እንዳለ ከጉያ ላሳጣው እና እግዚአብሔር ይመስገን ከስደት አመቶ የውዛ አድርሶኛል። የመጨረሻ እንዲያምር በጸሎት አስቡኝ። እግዚአብሔር ባክሽ አሜን። ሰዎችን በማንቃት ሰዎችን በማዳን ህይወት ውስጥ ብዙ ፈተና አለ። ምክንያቱም አሁን ሰዎችን ለማዳን በምንነሳ ጊዜ ጠላት በደንብ ይነሳብናል። ምንም እኮ ባናደግ ሰው ባናድን ለሰዎች ባንተርፍ ምንም ፈተና አይመጣብንም። ግን ሰው ለማዳን ጉዞ ሲጀመር ብዙ ፈተና ይመጣል። ስለዚህ አንቺ የጀመርሽው ሰዎች ማስተማ ሰዎች ማንቃት ነው። በዚህ ደግሞ ብዙ አይነት ፈተና ይመጣል። አንቺ የበለጠ በደንብ መበርታት በደንብ መጠንከር ያለባችሁ እንደ ባለትዳር በደንብ በጠንከር እንጂ ከደከምሽ የነሱ እዛ እነሱ ጋር ለመንፈስ የበለጠ አንቺ ግን ያመጣ ጥቃት ይከፍትብሻል። ስለዚህ በጣም መጠንከር፣ መጸለይ፣ መስገድ ያስፈልጋል። እሺ፣ ማን ነው ስም? አሸናፊ። አሸናፊ። በዚህ አመት የተጋባችሁት? አዎ። ይህ ነው ጸሎቱ፣ ስግደቱ ትዳሩስ? ያው ጸሎቱን እንሞክራለን የአቅማችን። ትዳሩም ደስ ይላል። እንግዲህ ያው እዛ ሆና ነው የተዋወቀው። ግን ያው ብዙ ጊዜ እንደውም ስናወራ በማል እየገባ ምና ያውራ ነበር መንፈሱ መቼም አልሰጠም ይላል ይፎክራል። ብዙ ነገር ነበር የሚለው እና ያው እሷን እየመሰለ የማየውን ነገር እያለ ያው ተስፋ እንድ ቆርጠ ያደርጋል። ግን ያው እንግዲህ እግዚአብሔር አንድ ቀን ይሰጠኛል ብዬ ነው የሚጸልይ ምሰግድ። ደግሞ ጠላት ላይ የነቃች ሚስት ማግባት ምንድን ነው እስኪ? ትርጉሙ በጣም ደስ ይላል፣ በጣም ደስ ይላል። ሰዎች አሁን የምትጨፍር የምትቀባባ ሜካፕ ምን ምትር እንደዚህ አይነት ያገቡና ስቃይና መከራ ውስጥ ይገባሉ። እስኪ እንዲህ አይነት ሚስት በመንፈሳዊ ሕይወት ያለች ሴት ማግባት ምንድን ነው ስሜቱ? በጣም ነው ደስ የሚለው። እሷ ጎበዝ ናት። ያው በደክመ ምናምን ታበረታኛለች፣ ትጸልያለች። ደም ጸልይ ትላለች። እሷ መቀጥቀጥ ላይም ጎበዝ ናት። እኔ ብዙም አይደለሁም፣ ግን ያው እሞክራለሁ ያቅሜል እና እንደውም የኔን አይነጠላ ሰባም ነበር ከማለት ከኔ ታጨቃጨቀናለች። ያው እኔ ከኔ ጋር ተመሳሰለች እኔ ታወቀኛል። ግን የሆነ ሰዓት ስረጋጋ ምልሽ ላባብላት ሞክራለሁ ያው እንድትናደር ታረጋታለች። ከዛ ስታስቸግር ትስባት ነበር፣ ግን ያው ሙሉ ለሙሉ አትመጣላትም እና እንደውም ባለፈው እርሶ ጋር ተሸኝቷ ሊሆን ብቻ እና መለሰቻት መልሳ። እና ጎበዝ ናት እሷ ታበረታኛለች። ብቻ እግዚአብሔር ይመስገን። ቅዱስ ትዳራችሁን ትባልክላችሁ። እግዚአብሔር ትዳራችሁን ይባልክላችሁ። የስላሴ በረከት ከእናንተ ጋር ይሁን። በርቱ። እሺ፣ መፈትሽላሉ። እሺ፣ ጃ፣ እሺ።